ነገሩ አፍጥጦ አርግዞ ምጥ ይዞት ያለ ነገር ላይ ሲደርሱ እንዲህ ስንለው የነበረውን ሕዝብ እንዲህ ነው እንጂ እንዲህ አይደለም የምንልበት ሁኔታ እንዴት የሚለው በጣም ተጨንቀዋል። ክብራቸውን ያሳጣቸዋል ይሄ ነገር። ሰምተናል። እኛ የፈራነውን ጽዋ እናንተ ወሰዳችሁት ያሉን እኮ አባቶች ነበሩ። አዎ ልክ ነው። እኛ እኛ ፈርተን ተደበቅን፣ እናንተ ደፍራችሁ ገለጣችሁት። እኛ የፈራናትን ያችን የጽድቅ ጽዋ አክሊል እናንተ ወሰዳቸዋት ያሉን አሉ። አንዳንዶች ያውቃሉ ያውቃሉ። ስለዚህ አሁን ክብራቸውን ወደው ነው ማለት ነው። አዎ ሲኖዶሱ እኮ ተግባራዊ እንዲሆን ትዕዛዝ ያላስተላለፈበት ታርሞ ያለቀ መጽሐፍ አለ። ታምረ ማርያም ታምረ ማርያም ታርሞ ስተቱ አራት መቶ የነበረው ታምረ ማርያም ሁለት መቶ ተቀንሶ ቢያንስ እንግዲህ ባላቸው መረዳት ሁለት መቶውን አስቀርተው ህዝቡ እኮ አንፈልገውም ብሎ ከህዝቡ ቢመጣ ደስ ይላቸው ነበረ ህዝቡንም ፈርተውት ነው አሁን ሁለት መቶ የሚያተረፉት ህዝቡን ፈርተውት ይመስለኛል እንጂ ለተሃድሶ መሞገቻ ይሆናል ብዬን አላምንም ያ ያስቀሩት ታመረ ማርያም እራሱ መቅድሙ ብቻውን የሚያንቀሳቅስ አይደለም ስለዚህ ሲኖዶሱ ይኸው እኛ ጨርሰናል ሰርተናል። ይህንን እንዲታተም ለማተሚያ ቤት እዘዙት ምሩት ቢባሉ እንዴት አድርግ ነይ ተባለ? ትክክለኛ ከታማኝ ምንጭ መርዞ ከቤተ ክህነት ወጥቷል እና